እንደ ይቅርብኝ የኔ ቆንጆ ማለት ነው፣ የኔ ውድ፣ የኔ ጠንበለል ማለት ነው። ሳውረ ሳውረ ዝም ብዬሽ የሚያስጠጣ ነገር የለም፣ አውረም ትርጉም የለም። የኔ ቆንጆ ኑሮ ቁጭ በይ ትርጉም የለውም። ምን አንቺ ሰው ያልቸገረውን የሰውን እንትን እኔ ነኝ የማቆም የሚልበት ስል አይደለ እንደዚህ አይነቱ ህይወት ያለ ህይወት አለ አንቺዬ

ስያ ስሜትሽን ተናገሪ። እየተማጓደኛ ስሜትሽን ተናገሪ። አን ስሜት የምን ስሜት ነው? እዚህ ስድስት ቦታ እኔ ስሜት ተቋርጧል። አሁን አረብ ሀገር ምን ስሜት አለን? ስሜታችን ተቋርጧል። የምን ስሜታችን ልብስ ስሜት

ቁስሉ እያመመባቸው ነው። ሰላም ነሽ? እንዴት ነሽ? እንዴት ነሽ? ማስላአምዱላ ስደተኛ ትምህርቱን ጨርሳ መታለች። ስደተኛ ትምህርቱን ጨርሳለች። እና የእኔ ቆንጆ ትምህርቱን ጨርሳለች። የምን ስሜት ነው? በፈጣሪ አንቺ ስሜት የምን ነው? ስቀይ፣ ስቀይ የእኔ ቆንጆ፣ የእኔም ልሰቅል አሁን ስቀይ፣ ጨረቃ መጣች ማለት

ቦታ አለ። ለካ የቀን ዶሮ ሁሉም ቦታ አለ። የተረከበ ወይኔ ማዛይ ወይኔ ማዛ የማዛ አይነት ነው። እግዚአብሔርን እናንተ ጉዴ ነው። ይኸው የማዛ አይነት ይኸው የምር ከሳለ ልብሶቹ። አዎ እንደማ አድርጊ ብለት፣ ይሻል ይሻል። አዎ እንደ እነሱም አንዳንዴ ቪዲዮ ስሩ እንጂ። ምን ይሄ ብቻ ነው እንደ ቪዲዮ የሚሰራው? አይ ቪዲዮ መስራት አለባት። አንቺ የተረገምሽ ማለት ነው። ቪዲዮ ዝጊ፣ ትግስት ምን ሊሆን እያልሽ ነው?